አንቺ ወስ ምን ነበርሽ? አ አርካኑ ሶላ ስንት ናቸው? አ በቀን አምስት ጊዜ እሰግዳለሁ ከሶቢ ጀምሬ። እኔ ብዙ ጊዜ እንትን አልልም፣ ስግደት ላይ ብዙ አይደለም።

ነበር ነበር ለማለት ለላ ሶሻል ሚዲያ ላይ ምን እንደመጠላት ታውቃላችሁ? በእምነት ላይ የሚዋሸሰው ወላ ምን አሽሰው ጥያቄ አንድ ህጻን ልጅ መልሰዋል። የሚገርማቸው ክርስቲያኖች ግን ይሄ የምትመልሰው ሌላ ነው። ምንም ተያያጅ አይገናኝ። እንዲህ አይነት ልጆች ለምን እንደሚጠቀምባቸው ታውቃለች። ያስገቡና በቃ እኔ ሙስሊም ነበርኩኝ እያሉ ድራማ ያሰሯቸዋል? እና ዙሩ እና በድራማ እንደገና በድራማ ይመነጭልና ወረብ ድራማ እንሰራ በአላህ ስምን ብላለህ። ስለማን ነው ድራማ የምንሰራው? ማን ነው ያስፈሰረው ማን ወሰላ ያስገቡና አዲ ሙስሊም ስለነበርኩ ያስብላችሁ። ለምን ክርስቲያን ሆንክ አንተ? እኔ ክርስቲያን አይደለሁም። እና ምንድን ነህ? ክርስቲያን አይደለሁም እኔ። እሺ ምንድን ነህ? ምን ምን እምነቴ? አህ ሲሮሲዝም ታዲያ መጽሐፍ ቅዱስ ለምን መሰረት አድርገህ ትወያያለህ? ክርስቲያን ነህ አይደለህ? ማለት ነው ክርስቲያን አይደለሁኝ። ሲሞስ ይዘህ እምነት ነው የምትከተለው። ኢየሱስ ክርስቶስ ለአንተ ነህ ነው ምንድን ነው? አምላክ ኢየሱስ ክርስቶስ አምላክ ነው አይደለህ? አዎ። እሺ። ስለዚህ ክርስትና የሚባለው እናት የለም፣ ስህተት ነው። እኔ አላውቅም ስለ ክርስትና። አሃ። እሺ። ኢየሱስ ክርስቶስ አምላክ ካለው የለውም እንደ መጽሐፍ ቅዱስ ኢየሱስ አምላክ ነው፣ አምላክ አለው ወይንስ የለው? ማ ኢየሱስ ኢየሱስ አምላክ አለው የለውም። ና አሁን ላይ፣ አሁን የለውም። በምድር ላይ በነበረ ስጋ ለብሶ መጣ ጊዜ ግን፣ እኛን ለማስተማር አምላኬ ብሎ ተጸልዮዋል። ኦኬ፣ ስለአሁኑ እንመጣበታለን። አምላክ እንዳለ አስረዳለሁ። አሁን እራሱ ሰማይ ላይ እሺ ኢየሱስ ክርስቶስ በምድር ላይ ያለ አምላክ አለው ብለህ ታምናለህ አይደል? አዎ አምላክ አለ። አምላኩ ማን ነው? እግዚአብሔር አብ። ስንት አምላክ ነው ያለው? አንድ። አንድ አምላክ እግዚአብሔር አብ ነው ወይስ እግዚአብሔር ኢየሱስ ክርስቶስ ነው አንድ አቡ አሁን እንግዲህ ወደ ትሪኒቲ እምነት ልንመጣ ነው። አብ ወልድ አሁን ትሪኒቲ አብ ወልድ መንፈስ ቅዱስ ይባል ነገር አለ። አምላክ በአምላክነት አንድ፣ በአካል ደግሞ ሶስት። እንደሱ ብሎ ያስተማረ ነብይ አለ? ለዛ ቅዱስ ላይ ለነቢያቶች መካከል የመጀመሪያ ነብይ ማን ነው? ስላሴ ነው ሰበከ? አምላክ አንድም ሶስትም ነው ብሎ ያስተማረ ስላሴ የሚባለው እምነት የለም። ጎበስ ጎበስ ጎበስ ጎበስ ስላሴ የሚለው ቃል ስላሴ የሚለው ቃል ሶስትን ነገር ለአንድ ነገር ለመግለጽ የምንጠቀምበት እንጂ ስላሴ የሚል ቃል ቃሉ ራሱ በመጽሐፍ ብዙ ተጽፎ አላገኘው። ጎበስ ልጅ ሰላሙ፣ አሁን ጎበስ የትክክለኛ ትክክለኛ ክርስቲያን ልለው ነበር ክርስቲያንም አይደለሁም አለ። ምን እናድርግ? ግን ትክክለኛ ነገር ተናገረ። አሁን በቃ ስላሴ የሚባል ነገር በእዛ ሰውዬው ያለው ኢንቴንሽን ማለት ነው፣ ከልቡ አልነበረም እና ቸር ምናምን ብሎ ለማባበል ማለት ነው። ልክ እንደዛ ነበር ያሰበው እና ሰውዬው ኢየሱስ ክርስቶስ ማለት እንደሱ የሰውዬው ኢንቴንሽን ነው። ዋናውን የተቸው እንጂ እኔ አምላክ አይደለሁም፣ ቸር አይደለሁም እያለ አይደለም። ምክንያቱም ቸር ተብሎ ጠጠርቷል፣ ራሱ በመጽሐፍ ቅዱስ ነው ኢየሱስ ክርስቶስ ማለት ነው። ልክ እግዚአብሔር ተጠራ አንድ አምላክ በቀር ቸር ማንም የለም መቼም እኮ እና እኔ ኦርቶዶክስ እምነት ተከታይ ነኝ። ግን በቃ ይሄን እንዴት ትቀበለዋለህ አንተ? እሺ ከአንድ አምላክ በቀር ያለው እኔና ዮሐንስ አስተሰለሰ የጠየቀችው ጥያቄ ወለም መስለስኩ ነው። አሁን እንደ ቤት እንድታየው ስለፈለግኩ ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መመሮ ያለው የዘላለም ምን ማድረግ ይገባኛል አለ። ስለ ቸር አይደለም ቸር እየተባለው ኢየሱስ ብቻ አይደለም ቸር ተብለዋል። ጥያቄው እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለን የሚለው መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል ኢየሱስ ነው ከሆነ አዎ፣ ለምንስ ቸር የሚለው ቃል በግሪከኛው ለሰው የሚውላል። ማቴዎስ ወንጌል 12:35 ላይ ብትመለከተው፣ ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይበል ላይ ብዙ ቦታ ላይ አለ። ኢየሱስ ቸር ሰው ነው። ግን የተቃወመው ምኑን ነው ሲባል፣ ወይ ቆይ ቸር መምህሮ የዘላለም ህይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔ እንትለኛለ ከአንዱ አምላክ በስተቀር ቸር ማንም የለም ማለት። ስለምን ስለምን ቸር እኔ እንትለኛለ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው፣ የሰውየው ኢንቴንሽን ነው። ቸር መምህሮ ስለምን ትጨነቃላችሁ ሲል ኢየሱስ ምን ማለቱ ነው ትርጉሙ ስለምን ትጨነቃላችሁ ሲል ምን ማለቱ ነው? ትርጉሙ አትጨነቁ ማለት ነው። ማቴዎስ 628 ላይ አይደለም? ስለምን ትጨነቃላችሁ ሲል አትጨነቁ ማለት ነው አይደል? ስለምን ትጨነቃላችሁ ሲል አይደለም። እ ሙሉ ለሙሉ አትጨነቁ ማለት አይደለም፣ በማያስፈልገው ነገር አትጨነቁ። ስለልብስ ስለምን፣ ስለልብስ ስለምን ትጨነቃላችሁ ሲል ምንድን ነው መልሱ? ስለልብስ ስለምን ትጨነቃላችሁ እና ካድማ በላይ የሆነ መጨነቅ አያስፈልግም እኮ ምን፣ ስለምን ትጨነቃላችሁ ሲል ምንድነው፣ ምን ለማለት ፈልጎ ነው ነው ጥያቄው። እና የመለስኩ ነው እኮ አነጋገሩ ነው እኮ ግልጽ የሆነ ነገር። ስለምን ትጨነቃላችሁ ማለት አትጨነቁ ማለት ነው ወይስ አይደለም? አይደለም፣ ሙሉ ለሙሉ አትጨነቁ ማለት አይደለም። ኦኬ፣ ጥሩ። ማቴዎስ ሰባት ሦስት ላይ ገባ። በወንድም ያለውን ጉድፍ ስለምን ታያለ ሲል ምን ማለት ነው ትርጉሙ? የወንድም ሀጢያት ለምን ታያለ? ስለምን ታያለ ማለት አትይ ማለት ነው ትርጉሙ ለምን ታያለ ማለት የራስህን ትተህ ለምን የሰውን ጉድፍ ስለምን ታያለ ማለት አትይ ማለት ነው ወይስ አይደለም ነው የጠየቁ? አይደለም ነው እንጂ። ስለምን ጥያቄ ነው የምጠይቀህ። በወንድም ላይ ያለውን ጉድፍ ስለምን ታያለ ሲል ምን ማለቱ ነው የወንድም ጉድፍ የተባለው ለምን ይሁን እንደማለት ነው። ጉድፍ የተባለው ምንድነው? አይደለም እኮ ባይለመንተሪ ነገር ነው ታውቃለህ። ለምን እኮ እኮና እየመለስኩ ነው። አልመለስክም። ቆይ በወንድምህ ላይ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? እሺ፣ አንዴ ጭቅጭቅ እናድርገውና እንደማመድ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? ቆይ ዋናው ጥያቄ ማት እየተባለው ግን ምንድነው? በመጀመሪያ ኃጢያት ነው እኮስ። እኔ እኮ ምንም ይሁን እኮ። አይ እንደዛ አይነት ሰዎች በጣም አስቸጋሪ ነው። አይደለም እኮ ግን፣ አይደለም እየተረዳህ አይደለም። እኮ በጣም ይከብዳል እኮ፣ ሀቢቢ በወንድም ላይ ቆይ፣ አማርኛ ማስተማር በጣም ይከብዳል። በወንድም አይን ያለውን ጉድፍ ስለምን ታያለ ማለት ምን ማለት ነው? ትርጉሙ ብቻ ነገር በአጭሩ መልካም እኔም እኮ እያልኩ ነው። ሙሉ ኮንቴክስቱን በእናትየው አንዴ ጥቅሱን ብቻ ግን አንዱ ወሻ አንዴ ጥቅሱን ይህን ጠየቅኩ በቃ፣ ይህን እስኪ መልስልኝ። በቃ አጭር ጥያቄ እኮ ነው። ምን ላድርግሽ? ሙሉ ለሙሉ አትይ ነው ወይ የራስን ሳታይ የሰውን አትይ እያለ ነው። በቃ ስለ ጉድፍ ነው፣ ስለ ጉድፍ ነው የምናወራው። ጉድፍን ስለ ጉድፍ በወንድም ላይ ያለን ጉድፍ ስለምንታያለ ማለት አትይ ማለት ነው ወይስ አይደለም ነው እኮ ጥያቄው። ጉድፍ ጉድፍ የሚለው እዚህ ላይ ኃጢአት ነው ጉድፍ ብለህ ጥቅስ ልቀይርልህ፣ ጥቅስ ልቀይርልህ መልካም ቀይር ኦኬ፣ ልቀይርልህ ማቴዎስ 9:4 ላይ በልባችሁ ክፉ ስለምን ታስባላችሁ ይላል። ምን ማለት ነው? ክፉ ክፉ አታስቡ ማለት ነው በቃ ያዝልኝ። ማቴዎስ 15:3 ላይ ደግሞ ስለምን ትተላለፋላችሁ ሲል ምን አስበሉ ነው ፎልሲ ቆይ ቆይ አይደለም አሁን ወደ ማቴዎስ 10 18 ላይ ግባ ማርቆስ 10 18 ላይ ኢየሱስም ስለምን ቸር እኔን ትለኛለህ፣ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህሩ ወይ ስላለው እኔን ለምን ትለኛለህ፣ እኔን ለምን ትለኛለህ አለው። ካለው በኋላ ቀጣይ ምን አለው? ከአንዱ ከአንዱ አምላክ በቀር ሌላ ቸር የለም አለ። ግን ቸር አሁን የልጅቷ ጥያቄ እሱ አይደለም። አሁን እኔ የሚለውን እኔነቱን ከአንድ አምላክ ለምንድን ነው አውትሳይድ ያደረገው ያወጣው እና እሺ ለብራራ እሺ አንዲ አብራራ ቸር ለምን ትለኛለህ ሰው ይያለም ነበር ቸርማን ነው ሆይ ማን ብሎ ነበር የጀመረውና ለምን ቸር ትለኛለህ ካንዱ አምላክ በቀር ቸር የለም የለምና እንዲያውም እኮ እዚህ ላይ ሙሉውን ስናየው ማለት ነው በደንብ እንትስ ነው ካንዱ አምላክ በቀር ቸር የለም ማለት እኔና አንድ ነን ስላለ እኔም ቸር ነው እያለ ነው በሌላ አነጋገር ግን አንተ በምትለው መጠን ሳይሆን ዮሐንስ ወንጌል 10 30 ላይ እንመጣለን። አሪፍ ጥያቄ ነው ጠየቀች። ስለምን ቸር እኔን ትለኛለህ ብሎ እኔነቱን ከአንድ አምላክ አንድ አምላክ ያለው ማንን ነው? እዚህ ጋር አንድ አምላክ ያለው አንዱን ባህሪ ነው፣ አንዱን የአምላክነት ባህሪ አንዱ አምላክ ያለው ማን ነው? እራሱን እኔ። እሺ፣ እኔ እኔን ትለኛለህ። ከአንዱ አብር ከአንዱ አምላክ በቀር ቸር ማንም የለም ሲል አንዱ አምላክ የሚለው ማንን ነው? እሺ አንድ አምላክ ያለው አንዱን የአምላክነት ባህሪ ነው። አብ ወልድ መንፈስ ቅዱስ ነው የሚያደርጉት ምንም ምንም ነው ያለው ማንም ነው ያለው። እዚህ ጋር ምንም ነው ያለው ማንም ነው ያለው ማንነ ነው ያለው ከሆነ ደግሞ ሶስቱን አብ ወልድ መንፈስ ቅዱስ ማንም የለም ሲል ማንም ሲል ምንነትን ነው ማንነትን ነው የሚያመለክተው ነው ያልኩ ምንነት ማንነት ማንነት ማንነትም ማለት ነው። ስለዚህ እዚህ ጋር ያ አንዱ አምላክ የተባለው ማለት ነው። ስለዚህ እዚህ ላይ አንተ በምን አንድ አምላክ የተባለው በባይብል ማን ነው? አይ በቀላል እኮ ነው። አንድ አምላክ የተባለው ማን ነው በባይብል? አሁን አብም አንድ አምላክ ይባላል፣ ወልድም አንድ አምላክ ይባላል፣ መንፈስ ቅዱስ አንድ አምላክ ይባላል። ማስረጃ አንደኛ ቆሮንቶስ ላይ ያለው ጥቅሱን በደንብ ትዝ አይለኝም፣ ግን ደሞ አንድ ጌታ አለ ይላል። እና የጠየኩህ ጥያቄ ጌታ ማለት ሳይሆን አምላክ ነው፣ ስለ አምላክ ነው የምናወራው አንድ አምላክ እንደተባለ ሀያ ጥቅስ በበቃሪ ልሰጥ ይችላል። ሀያ ጥቅስ በባይብል ደስ ይለኛል። ስለዚህ ወልድ አንድ አምላክ የተባለበትን አምጣሽ፣ ይኸው እየጠበቅን ነው። እሺ፣ እባክህን። አንድ ጌታ ተብሏል፣ አልተባለም ወልድ ስለ አንድ አምላክ ነው። አምላክ ማለት እና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅ ሊሆኑ ቃላት ናቸው። እኔ የጠየኩት ጥያቄ አንድ አምላክ የተባለበት ጥቅስ አምጣ ካለ አለ በለኝ፣ ከሌለ የለም በለኝ፣ ካለም ለሌላ አስወድድ ስጥ። እሺ ችግር የለውም። እሺ ግን ጥቅሱ አንድ አምላክ የተባለበት ትዝ አይለኝም። በእርግጥ ግን አምላክ ብዙ ጊዜ ተብሏል። የባህሪ አምላክነት በመጠየቁ አንድ አምላክ የተባለበት ጥቅስ አለ ወይ? አንድ ጥያቄ ግልጽ እንዲሆን እንጂ የሆነች ነገሮች ታልበር አምላክ አንድ አምላክ የሚለውን የባህሪ አምላክ ለት ስለሚያሳይ ነው አይደል? አምላክ የተባለ አንድ አምላክ አብ አንድ አምላክ የተባለበት ዮሐንስ ወንጌል 17 3 ማርቆስ ላይ ማርቆስ ቸርች ፋዘርስ ማርቆስ 10 18 ላይ ያለውን አንድ አምላክ የተባለው አብ ነው ብሎ ነው ያስቀመጡት። ችግር የለውም እኮ አንተ አንድ አምላክ። ስለዚህ አዎ፣ አሁን አንድ አምላክ ወልድና መንፈስ ቅዱስ አንድ አምላክ የተባለበት ጥቅስ ካለ ግዴታ ጥቅስ መኖር የለበትም። ሲጀመር እስራኤል ወይስ ማለት እግዚአብሔር አምላካችን አንድ እግዚአብሔር ነው ይላል እና ዘዳግም 6:4 ላይ ያለው አንድ እግዚአብሔር የተባለው አብኖ ብሎ ነው ያስቀመጡት። ቸርች ፋዘርስ ኤርሊ ቸርች ፋዘርስ አፖስቶሊክ ፋዘርስ በደምብ ሪሰርች ሰርች። ችግር የለም፣ እናወራበታለን እኮ ይታለ ይታለ። እነሱ አፖስቶሊክ ፋዘርስ የሚባሉት የመጀመሪያ ሐዋርያንን አበው የሚባሉት የሐዋርያት ደቀ መዛሙርት የሆኑት ማርቆስ 12:29 እና ዘዳግም 6:14 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻር ብለው ያሉት አንድ አምላክ የተባለው አብ ነው ብሎ አስቀምጠው ልናል። አንተ ደግሞ አንድ አምላክ ዘዳግም ስድስት አራት ላይ ያለው አንድ አምላክ የተባለው ለሶስቱ አካላት ነው የሚል ማስረጃ ካለ ተሰጠኛል። አሁን ከባይብል ዝንጠቅስ አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አለ ካለ ስጠኝ፣ ሰጠኝ። ከሌለ ሌላ አስፈልዱን ስጥ። ጥያቄ ካለ ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም አንድ አምላክ አለ እየተባለ መቸም ሶስት አይሆንም ማለት ባንድ እንትም ብሎ ከአብ ጋር አንድ ሆኖ ስለሆኑ አንድ አምላክ እንላለን። ቆይ አሁን ተረጋጋ፣ ሌላ ወታ አትሂድ ወድ አንድ አምላክ የተባለበት እና መንፈስ ቅዱስ አንድ አምላክ የተባለበት ነው ነው። አምላክ ከተባለ ከዛ በላይ ምንም አልፈልግም ኦኬ ጥሩ አንድ ኢየሱስ አምላክ የተባለበት አንድ ጥቅስ የጳውሎስ መልክታት እና አብዛኞቹ ላይ አንድ አንድ ጥቅስ ነው የምፈልግ አንድ

ግዝ ምችል ከሆነ ማለት ነው። ዮሐንስ ወንጌል ምዕራፍ ቁጥር ላይ እሺ ቃል ውእቱ አለ በመጀመሪያ ቃል ነበረ ወይቱ ቃል አበ እግዚአብሔር ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል እግዚአብሔርም ቃል ነበር ነው የሚለው ነው ነው እኮ አይደለም ወይ ማለት ወይ ማለት ማለት ማለት ነው ማለት ማለት፣ በዚህ መሰረት ነው ወይ ማለት። ተረጋጋ፣ አትደራረብ ስታወራ። ጠጅ ቤት አይደለም፣ ደጀ ሰላም አይደለም። ስለዚህ ተረጋግታ አወራ። ስታወራ ማለት ነው ወይ ማለት ምን ማለት ነው ብዬ ጠየቅኩ። ቅኔ ተምረሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተ ውዳሴ ማርያም እና መልካ ማርያም እና መልካ ኢየሱስ የደገመ ሰው ወይ ምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገረ አንድ ሰው መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድን ነው? አሁን ድጓ ጾመ ድጓ ምናምን ነገር። ቅኔ ላይ ከመድረስ መጀመሪያ ምንድን ነው የሚያጠናው ታውቃለህ? ግድ የለም ተናገር። ዜማ ቤት ምንድን ነው? ዜማ ቤት መጀመሪያ የሚጀምረው በምን ነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቀውም። አታውቀውም ወይ? መጀመሪያ ውዳሴ ማርያም ይጀምራል። ውዳሴ ማርያም ዜማ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላ እሳቅ እንጂ፣ ሰው ያዳመጠ እኮ ነው። ብዙም ያዳምጣል። መጀመሪያ ውዳሴ ማርያም ዜማ አለ። ቆይ ውዳሴ ማርያም ዜማ አለ። ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ፣ እያልክ ነው ወደ ቀኔ ወደዛ የምትሄደው አንድ ሰው ቅኔ ቅኔ አሁን ቅኔ አልተማርኩም። ለምሳሌ ቅኔ ያልኩ በጣም ትልቅ ደረጃ ነው። ቅኔ አንድ ሰው ንባቤት የነበረ ሰው ወይ ምን ማለት እንደሆነ ያውቃል። ስለዚህ ወይ ማለት ነው ነው መጽሐፍ ቅዱስን ሲፈታ ማለት ነው። ዮሐንስ ወንጌል አንዳንድ ላይ አይደለም ስላልክ እግዚአብሔር ቃል ነበረ አይደለም ስላልክ፣ ወይ ምን ማለት ነው? ወይ ማለት ምን ማለት ነው? ልክ አማረኛው ላይ ቃልም እግዚአብሔር ነበር የሚለው ነው እንጂ ቃልም ነው ወይ የሚለው ምን ማለት ነው ብዬ ነው የጠየቅኩህ። ቀላል ሲምፕል ነው ወይ ማለት ምን ማለት ነው? ወይ ማለት ነው ምን ማለት ብቻ ኤንድ ማለት ነው። ቆይ አብሮም ተሚያየዛ ቀዳሚው ቃል ውዕቱ ይላሉ ወወቱ ቃል አበእግዚአብሔር ውዕቱ ይላል ቃልም በእግዚአብሔር ዘን ነበር። ቃል በመጀመሪያ ቃል ነበር ሲል ብሎ ነው የሚጀምረው ጋር was the ብሎ <spooky> አንደኛ እንትንም ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር፣ እንደዚህ እንትን። አንደኛ አማርኛ ቋንቋም እራሱ አማርኛ በስነ ስርዓት አትችልም፣ እንኳን አይደለም ግዙቶ እና አንንም መካከራት በአማርኛ ተው። ወእግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ቃል፣ እግዚአብሔር ውእቱ ማለት ምን ማለት ነው? እቺም ተመለስልኝ። እግዚአብሔር ውእቱ ምን ማለት ነው? እግዚአብሔር ውእቱ እግዚአብሔር ውእቱ ማለት ምን ማለት ነው? እሱም እቺም ተመለስልኝ። አትለጣጥለው። ወእግዚአብሔር ውእቱ ቃል ነው የሚለው ነው እግዚአብሔር አንድ እንዲከባ አኮል ወእግዚአብሔር ውእቱ ቃል እግዚአብሔር ውእቱ ቃል ሲል ምን ማለት ነው ወይ ምትላለች ወይ የታስገባህት እግዚአብሔር ውእቱ ቃል ማለት ኤንድ ማለት ነው ኤንድ ጋድ ወዝ ዘ ወርድ ማለት ነው ትርጉሙ ይለያያል ጭራሽ አይገናኙም ግዕዙ ለመጀመሪያ ጊዜ የተረጎመው አማርኛ የትኛው አማርኛ ነው የተረጎመው

ግሪኩ ሲፈጣ ቃልን በረ እግዚአብሔር ነው ሲፈጣ ኖ ኖ አይ እዛ ጋር ይሄው ተርጉሞ ጎል አድርገውታል ምን ይላል ጋድ ወዘ ወርድ ይላል አይልም እሱን ነው የፈለጉት እንደሱ አይደለም የሚፈጣው ብራዘር ጋድ ወዘ ወርድ የሚለው እኮ ቃል በቃል የተፈቱት ባንድ ላይ ሲገጣጠሙ ወዛውም አለ ወዛው ዝም ብሎ ይከብዳል ጋር አይ እንደዚያ ግሪኩ ምንድን ነው የሚለው እስኪ ተርጉሞ ቃሎችን ነው የፈተዋል ግሪኩን አይ ግሪኩን በለው እስኪ ምን ይላል ግሪኩ አላውቁም ብራዘር ግን ደግሞ የተማርኩትን ነው የምነግርህ በል በል በል በቃ ይበቃል በተከባብሮ መለየት ጥሩ ነው ይበቃል እስካሁን ድረስ ላወራበት ማለት ነው ሌሎች ላይ እናወራ ኖ ኖ አይ ይበቃል አንተ ለእንት ገና አለ ለእንት ጥያቄ ካለ ጥያቄ ያስተናገድንና ውረዳው አንድ ጥያቄ ጠይቀን ይበቃል